ሰላም እንደናችሁ ውድ የማን ዩናይትድ ኢትዮፋንስ ተከታታዮች፣ በያላችሁበት ሰላማችሁ ብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። አሰልጣኝ ሮበን አሞሪ ማንቸስተር ዩናይትድ ሰንደርላንድ ከሚገጥምበት ጨዋታ አስቀድሞ እንግዲህ ጋዜጣዊ መግለጫቸውን ሰጥተዋል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። አብራችሁን ቆዩ። የስሎቬኒያ አሰልጣኝ ማቻዝ ኬክ ስለ ቤንያሚን ሼሽኮ የዩናይትድ ሕይወት ጅማሬ ይህንን ብሏል። ብዙዎች የሚመለከቱት ፉክክር የበዛበት ደረጃ ላይ ነው። ነገር ግን ነገሮች በጣም ከባድም ናቸው። ቁጥሮች ትልቅ ሲሆኑ ለዝውውር የሚወጣው የተለያዩ መገምገሚያዎችን ይነሳሉ። ያለው ትኩረትና ሬቲንግ ሲጨመር ተጋላጭ ትሆናለ። ይህ የኤንቢኤ ወይም በምርጥ አስር የቴኒስ ተጫዋቾች ላይ የሚገጥም ነገር ነው። ግልጽ ነው፣ ማንቸስተር ዩናይትድ በእግር ኳስ ዓለም ውስጥ ትልቅ ታሪክ አስቀምጧል። ነገር ግን አሁን ላይ ከዓለም ምርጥ አስር ክለቦች መካከል አይደለም። ደጋፊዎች ይህንን በትኩረት ሊረዱት ይገባል። ክለቡ የትኩረት ማዕከል ሆኗል። አሁንም ላይ ጥሩን መጥፎንም ስራ በአደባባይ ነው የሚገመገመው። ምርጦች ብቻ ናቸው ይህንን ተቃውሞ በማለፍ ራሳቸውን ማስመስከር የሚችሉት። አሁን ላይ እዛ ነገሮች ጥሩ አይደሉም ሲሉም ተናግረዋል። አዲሱ የማንቸስተር ዩናይትድ ግብ ጠባቂ ሴኔ ላመንስ ቁጥር አንድ ግብጠባቂ ሊሆን እንደሚችል እየተዘገበ ይገኛል በክረምቱ የዝውውር መስኮት ማንቸስተር ዩናይትድን የተቀላቀለው ቤልጂየማዊው ግብጠባቂ ጠባቂ ሴኔ ላመንስ በቀጣይ የማንቸስተር ዩናይትድ ቁጥር አንድ ግብ ጠባቂ እንደሚሆን ቃል ተገብቶለታል ተብሏል ግብጠባቂው በአሁኑ ወቅት በፕሪሚየር ሊጉ ያሉ ወሳኝ እውነቶችን እንዲላመድ የተደረገ የሚገኝና ሙሉ በሙሉ በቂ እንዲሆን ለማስቻል የማንቸስተር ዩናይትድ አሰልጣኝ ስታፍ አባላት እየሰሩ እንደሆነ ተገልጿል ይህንንም ተከትሎ ግብጠባቂው ከጥቂት ጊዜያት በኋላ የቁጥር አንድ ግብ ጠባቂነት ሚናውን ከአልታይ ባይንደር እንደሚረከብም ይጠበቃል። በዚህ መሰረትም ላመንስ በቀጣይ ነገ ከሰንደርላንድ ጋር በሚደረገው ጨዋታ በቃዋሚነት የመሰለፍ እድሉ ሰፊ ነው። ከዚህ በፊትም እንደዚህ አይነት መረጃዎች ሲወጡ ነበር። ከታማኝ ምንጮች ሴን ላመንስ በቋሚ አስተላለፍ ውስጥ ይገባል የሚል መረጃዎች ሲወጡ ነበር። እኔም እነዛ መረጃ ላደርሳቸው ችዬ ነበር። ነገር ግን አሁንም ቢሆን ሴን ላመንስ በነገው ጨዋታ ይሰለፋል ብላችሁ መጠበቅ የለባችሁም የመሆን እድሉ ከፍተኛ ነው። ነገር ግን አሁንም ሮብና ሙሪም ሪስክ ቴክ ያደርጋሉ የሚለው ነገር ጥያቄ ሊያስነሳ ይችላል እና ሃንድረድ ፐርሰንት ሴኔ ላመንስ ላይጀምር ይችላል። ነገር ግን እድሉ ሰፊ እንደሆነ እየተገለጸ ይገኛል። የሰንደርላንዱ ግብ ጠባቂ በሊጉ አሁን ላይ ድንቅ ብቃት ላይ ከሚገኙ ግብ ጠባቂዎች ዋነኛው ነው ቢባል ማጋነን አይሆንም። እና ለሊጉ የወሩ ምርጥ የታጨው ሮቤን ሮይፋስ ባለፈው ሴፕቴምበር ወር በሁለት ጨዋታዎች መረቡን ሳያስደፍር የወጣ ሲሆን በተጨማሪም 13 ግብ የሚሆኑ ኳሶችን አድኗል። ይህም ግብ ለማስቆጠር በእጅጉን ነው ለተቸገረው ዩናይትድ ትልቅ ፈተና ይሆናል ተብሎ ይጠበቃል። ሰር ጂም ራትክሊፍ በሮበን አሞሪም ላይ መጨረሻ ውሳኔ የሚሰጠውና በግልጽ የተነገረኝ እሱ ሮብን አሞሪምን ከማሰናበት ይልቅ ለሮብን አሞሪም ሙሉ ሲዝኑ ለመስጠት ፍላጎት እንዳለው እየተገለጸ ይገኛል። የእውነት መረጃ እኔ አስገርሞኛል። ምክንያቱም ሮብን አሞሪም በማንቸስተር ዩናይትድ ቤት ያለው ስታትን ሁላችንም ተመልክተናል። ማንቸስተር ዩናይትድ እጅግ እየተንቆጣቆጠና ጨዋታዎችን ለማሸነፍ እጅግ እየተቸገረ እየተመለከት ነው እንገኛለን እና ሩብን አሞሪም እንግዲህ ሪስክን ወስደው ክለቡ ካለበት ችግር ለማውጣት ሙከራ ሲያደርጉ ሁላችን መመልከት አልቻለንም። ነገር ግን አሁን የሚወጡ መረጃዎች ከታማኞቹ የዜና አውታሮች የሚወጡት መረጃዎች ሩብን አሞሪም አሁንም እድል እንደሚሰጣቸው ነው። እንግዲህ የነገውን ጨዋታ እንመለከተና ውሳኔውን አብረን የምንመለከት ይሆናል። እንግሊዛዊ አማካኝ ኮቢ ማይኖ በጥሩ የዝውውር መስኮት ማንቸስተር ዩናይትድ ለመልቀቅ ዳግም ጥረት ሊያደርግ እንደሚችል ተገልጿል። ፖርቹጋላዊ አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት የሚቆዩ ከሆነ ተስፈኛው አማካኝ ከቀያዩቹ ሴጠኖች ጋር የሚለያይበት እድል ሰፊ ነው ተብሏል። ተጫዋቹ በክረምቱ የዝውውር መስኮት የሴራውን ክለብ ናፖሊ የመቀላቀል ከፍተኛ ፍላጎት እንደነበረውም ተጠቁሟል። ኮቢ ማይኖ የኔፕልሱን ክለብ ለመቀላቀል ፍላጎት ያሳየውም ከቀድሞ የቡድኑ አጋሮቹ ራስመስ ሆይሉንድና ስኮት ማክቶሚኔ ጋር ዳግም መጫወት ስለሚፈልግ ነው ተብሏል። የላሊጋዎቹ ክለቦች አትሌቲኮ ማድሪ ና እና ሪያል ማድሪድ ተስፈኛውን አማካኝ ለማስፈረም ፍላጎት እንዳላቸውም ተመላክቷል። ተጫዋቹ አሁንም ቢሆን በሩበን አሞሪም ደስተኛ እንዳሉ ነው እየተገለጸ የሚገኘው። ሩበን አሞሪም በቂ የመሰለፊያ እድል እየሰጡት አይደለም። ያው በብሬንትፎርድ ጨዋታ ይህን ያህል ጥሩ ነገርን አላሳየንም። ነገር ግን አንድ ተጫዋች በቂ የመሰለፊያ እድል የማይሰጠው ከጊዜ ጊዜ ራሱን ማዳበር የማይችል ከሆነ ጥሩ ነገርን ያስመለክተናል ተብሎ አይጠበቅም። ነገር ግን ኮቢ ሜኖ ያለውን አቅም ሁላችንም እናውቃለን። በተለይም ወደፊት ተስቦ በሚጫወትበት ጊዜ በጣም አስገራሚ ብቃቱን በአሰልጣኝ ሪክትና ጊዜ ማስመልከት ችሏል። ለሮበን አሙሪም የነገው መርሃ ግብር ወደፊት ቆይታውን የሚወስን እጅግ ወሳኝ ጨዋታ መሆኑ ተሰምቷል። ሰር ጂም ራትክሊፍ በዚህ ጉዳይ ላይ መሳሰፍ የፕሮሰሱ አካል መሆኑና የቡድኑ የሜዳ ላይ ምላሽ ማየት እንደሚፈልጉም ተሰጉባል። ሆኖም ሮበን አሙሪም ቢሆን እምነት እንድትጣለባቸው ሲገለጽ የሰንደርላንዱ ጨዋታ ከመቼውም ጊዜ በላይ ለእሳቸው ትልቅ እድል መሆኑ ተጠቁመዋል። የሚያሳዩት አጠቃላይ ተግባር ወሳኝነት ይኖረዋል ተብሎ ይጠበቃል። ሰር ጂም ራትክሊፍ እስካሁን ድረስ ውሳኔ ላይ እንዳልደረሱ ነው እየተገለጸ የሚገኘው። ነገር ግን ተስፋ የማይሰጡ ከሆነ አሁንም ሀሳባቸውን የመቀየር አላማ እንዳላቸው ነው እየተገለጸ የሚገኘው ነው። የማንቸስተር ዩናይትድ የፊት መስመር ተጫዋች ብሪያን ኢምቦሞ ከማቲያስ ኩኛና ቤንያሚን ሼሽኮ ጋር በፊት መስመር ቦታ መጫወቱ እንዳስደስተው ገልጿል። ከነሱ ጋር በአብሮነት መጫወቴን ወድጄዋለሁ። አሁንም ቢሆን ጥምረታችንን እያጠናከርን መሄድ አለብን እና የሚበልጥ ልምምዳችንን በጋራ በሰራን ቁጥር ከዚህ የተሻለ እንደምንሆን ይሰማኛል ሲል ተናግረዋል። ከዛ ውጪ በዩናይትድ ቤት ሩበን አሞሪም ከተሰናበተ ቀጣይ አሰልጣኝ ይሆናሉ ከሚባሉት አሰልጣኞች መካከል አንደኛ የሆነው ጋሪ ሳውስኬት ነው። ዩናይትድን ወደ ክብሩ ለመመለስ ረጅም ጊዜ እንደሚያስፈልግና ክለቡ በሱ ላይ እምነት ኖሮት ጊዜ እንደሚሰጠው ማስተማመኝ የሚሰጠው ከሆነ ዩናይትድን ለመረከብ ዝግጁ መሆኑ ተገልጿል። ሳውስጌት እምነት ዩናይትድ የፕሪሚየር ሊጉ ሻምፒዮን ለማድረግ አምስት ወይም ስድስት ዓመት እንደሚያስፈልገው ገልጿል። በተጨማሪም ዩናይትድን ለሻምፒዮንስ ሊግ ዋንጫ ተፎካካሪ ለማድረግ አራት ዓመታት እንደሚያስፈልገው የተናገረ ሲሆን ጋሪ ሳውስ ጌት ዩናይትድ በአጭር ጊዜ ለውጥ የሚያመጣበትን ፕሮጀክት ሳይሆን በረጅም ጊዜ ላቂ ለውጥ የሚፈጥር ፕሮጀክት ይዞ መምጣት እንደሚፈልግም ተገልጿል። ኦነር ግሪቭስ የዩናይትድን የፊት መስመር ምን መምሰል እንዳለበት ተናግሯል። እኔ ብሩኖ በአስር ቦታ ኢምቦሞ በዘጠኝ ቁጥር ቦታ መመልከት ፈልጋለሁ፣ በሁለቱ አስር ቁጥር ቦታዎች ኩኛና ብሩኖን ከፊት ኢምቦሞ ሲኖሩ በጣም ጥሩ ነው ሲል ተናግሯል። በፎርሜሽኑ መቀጠል ካለበት ምናልባትም አማድ በወንጊ ባክ ቦታ ትጠቀማለ። እኔ እንደማስበው ብሩኖ እየተተጀ መሆኑ አስፈላጊ ነው። እኔ ቡድኑ ያለ የት ሊሆን እንደሚችል ማሰብ አይጠበቅብኝም። ይህን ለራሱ ከአውሮፓ ሊግ ፍጻሜ ጨዋታ በኋላ ነግሪዋለሁ ብለዋል። በማንቸስተር ዩናይትድ ቤት አነስተኛ የመጫወቻ ጊዜ እየተሰጠው የሚገኘው ጆሹዋ ዘርክሲ በመጪው የጥር የዝውውር መስኮት ከማንቸስተር ዩናይትድ ሊለቅ እንደሚችል ተገልጿል። በርካታ ዘገባዎች ኮሞ የተጫዋች ፈላጊ መሆናቸውን ሲያመላክቱ የነበረ ሲሆን ተሰን እንዳስነበበው ከሆነ ማንቸስተር ዩናይትድ በጥር የዝውውር መስኮት ዘርክሲን በውሰት ለመልቀቅ ተዘጋጅቷል። እንደ ኮት ኦፍሳይድ ዘገባ ከሆነ ማንቸስተር ዩናይትድ ተስማሚ የዝውውር ጥያቄ ማለትም ከ30 እስከ 35 ሚሊዮን ፓውንድ ከቀረበለት ጆሹዋ ዘርክሲን በቋሚውን ለመሸጥ ዝግጁ እንደሆነ ተነግሯል። ምንጩ አያይዞም ማንቸስተር ዩናይትድ ይህንን የሚያደርገው ሌላ ተጨማሪ አጥቂ ለማስፈረም ክፍት ቦታ እንዲኖር ከመፈለግ አንጻር መሆኑን ተገልጿል። በመሆኑም በጥሩ የዝውውር መስኮት ጆሹዋ ዘርግ ሲከለቀቀ ማንቸስተር ዩናይትድ በሱ ምትሰግ ልምድ ያለውና በፕሪምየር ሊጉ እንዴት ጎል ማስቆጠር እንዳለበት የሚያውቅ አጥቂ ለማስፈረም ውጥን የሚያዙ ተጠቁመዋል። ምንም እንኳን የቤንያሚን ሼሽኮ ችሎታ የማይካድ ቢሆንም አጥቂው ገና የፕሪምየር ሊጉን ጥንካሬ መማርና መላመድ ያለበት በመሆኑ ተጨማሪ አጥቂ ማስፈረም ጉዳይ ችላ የማይባል ነገር መሆኑን ተዘግበዋል። ማንቸስተር ዩናይትድ ነገ በሰባተኛ ሳምንት የእንግሊዝ ፕሪሚየር ሊግ ሰንደርላንድን በሚገጥምበት መራገብ ላይ በትላንትና ሁለት በማንቸስተር ዩናይትድ በሚገኝ ምኩራብ ላይ የደረሰውን አሰቃቂ ጥቃት ምክንያት በማድረግ የማንቸስተር ዩናይትድ ተጫዋቾ ጥቁር ባጃቸው ላይ አጥልቀው ወደ ሜዳ እንደሚገቡ ተዘግበዋል። ጨዋታው በሚከናብሆንበት ኦልትራፎርድ ስታዲየም ለአንድ ደቂቃ ያህል የህሊና ጸሎት እንደሚደረግም ሳሙኤል ሎከስ ተዘግበዋል። የቀድሞው የማንቸስተር ዩናይትድ ተጫዋች አንቶኒ በማንቸስተር ዩናይትድ በነበረበት ወቅት ትህትናና ጨዋነት የጎደለው አሰራር እንደተመለከተ ተናግሯል አሁን የማንንም ስም ጠቅሼ መናገር አልፈለግም ነገር ግን እዚያ ማንቸስተር በነበርኩበት ወቅት ትንሽ የትህትና ጉለት የነበረ ይመስለኛል ትንሽ ጨዋነት የጎደለው አሰራርም ተመልክቻለሁ ማንም ሰው እንደምን አድራችሁ እንደምን ዋላችሁ የሚል አልነበረም አሁን ያለፈ ነገር ነው ለእንደዚህ አይነት ነገሮች ብዙም ቦታ አልሰጥም ሲል ነው የተናገረው አሞሪም እንግዲህ ከነገው ጨዋታ በፊት ጋዜጣዊ መግለጫቸውን ሰጥተዋል። በእርግጥ በጣም ከባድ ጨዋታ ይሆናል። እነሱ በጣም ጥሩ እየሰሩ ነው። ያለፉ ጨዋታዎችን ስትመለከቱ ከአስቶን ቪላ ጋር ባደረጉት ጨዋታ አንድ ተጫዋች በቀይ ካርድ ወቶባቸው ነጥብ ተጋድተዋል። እኛ ነጥብ ከጣልንበት ቡድን እነርሱ ነጥብ አግኝተዋል። ከብሬንትፎርድ ጋር ያደረጉትን ጨዋታ አሸንፏል። ጨዋታዎች የደረጃ ሰንጠረጁን በብዛት እየቀየሩት ነው ብዬ አስባለሁ። ስለዚህ ለዛ ትኩረት መስጠት አለብን። ሰንደርላንድ ጥሩ የሚጫወት ቡድን ነው፣ ግልጽ በሆነ ሲስተም አራት ሶስት ሶስት። ብዙ ክርክሬቶችን በሜዳ ላይ ያደርጋሉ። ራስ በራስ መተማመን ይኖራቸዋል። እናም እኛ በጫና ውስጥ እንዳለን ያውቃሉ። ለዛ ነገር ዝግጁ መሆን አለብን። ከባድ ጨዋታ ይሆናል። በመጨረሻ ትልቅ ቦታ ሊሰጠው የሚገባ ጉዳይ የደረጃ ሰንጠሮችና ውጤቶች ብቻ አይደሉም። ነገር ግን እንዴት እንደሚጫወቱ ማወቅ ትኩረት ሊሰጥ የሚገባው ጉዳይ ነው። ግልጽ የሆነ ማንነትና በጣም ጥሩ አሰልጣኝ ያላቸው እንዲሁም ጥሩ ቡድን ናቸው ሲል ሩብን አሞሪም ተናግሯል። ከዛ ውጪ ነገሮች አንድ ቀን ሲሰሩና ሌላ ቀን ደግሞ ካልሰሩ ችግር አለ ማለት ነው። ተመሳሳይ ነገሮችን በምንሰራበት መንገድ ክፍተት ሊኖር ይችላል። ተመሳኝ ነገርን በተመሳሳይ መንገድ መስራት አለብን። ነገር ግን በየቀኑ ተመሳኝ ነገር እየሰራን አይደለም። እያንዳንዶቻችሁ የተለያየ አመለካከት ሊኖራችሁ ይችላል፣ ግን ምንም አይደለም። አሞሪም ቀድሞ የማንቸስተር ዩናይትድ ተጫዋች ስለሚሰነስሩ ትችቶች መልስ ሰጥቷል። ትችቶቹ የተለመዱ ናቸው። ውጤቶችን መሸሽ አንችልም። ያለፈው ዓመት ጉዳይ አሁንም ግድ አይሰጠኝም። ዋናው ነገር የኛ ጫውስ ስልት መስራቱ ነው። ከዚህ በፊት ስለሱ ተነጋግረናል። በዚህ ዓመት ካደረግናቸው ስድስት ጨዋታዎች ሶስቱን ተሸንፈናል። ከአርሰናል ጋር ባደረግነው ጨዋታ የተሸነፍነው በጨዋታችን ስልት የተነሳ ከሆነ ሰዎች ሀሳባቸውን የመስጠት መብት አላቸው። ከዚህ በፊት ከማንቸስተር ሲቲ ጋር ስንጫወት ያሰብነው ያጨዋው ስልትም አልተነገረብንም። ዋናው ነገር ሽንፈት ባስተናገድንባቸው ጨዋታዎች ላይ ትኩረት አድርጎ መስራት ነው። ያ ደግሞ የኔ እምነት ነው ሲል ተናግሯል። አሙሪም ለደጋፊዎች እምነት ስለመስጠትም እንዲህ ሲል ነው የተናገረው። ይህ የሚታይበት እንጂ የሚወራበት ጊዜ አይደለንም። የዚህን የውድድር ዘመን ጨዋታዎች መመልከት እችላለሁ። ለእኔ እነሱ ሙሉ በሙሉ የተለያዩ ናቸው። አንዳንድ ነገሮች ተመሳይ ቢሆንም አንዳንዶቹ የተለያዩ ናቸው። በዚህ ሰዓት የምለው ምንም ነገር የለም። የኔ ስራ ቡድኑን ማዘጋጀት ነው ሲል ተናግሯል። አሙሪም ተጫዋቾች የእርሱን ያጨዋወት ዘይቤ ስለመረዳታቸውም እንዲህ ሲል ተናግሯል። ከብሬንትፎርድ ጋር ባደረግናቸው ጨዋታዎች ተጫዋቾቻችን መቀናጀት ይጎላቸው ነበር፣ ነገር ግን አንድ ነገር ካልሰራ አንድ ቅዳሜና እሁድ ሲሰራ ውጤት እንደሌለው መናገር አይቻልም። ነገር ግን አንድ ቀን ሲሰሩና ሌላው ቀን ደግሞ ካልሰሩ ችግሩ አለ ማለት ነው። ተመሳይ ነገሮችን በምንሰራበት መንገድ ላይ ክፍተት አለ። ተመሳይ ነገርን በተመሳይ መንገድ መስራት አለብን። ነገር ግን በየቀኑ ተመሳይ ነገርን እየሰራን አይደለም። እያንዳንዶቻችሁ የተለየ አመለካከት ሊኖራችሁ ይችላል ሲል ሩበን አሞሪም ተናግሯል። ከዛ ውጪ አሰልጣኝ ሮበና አሞሪም አማድ ባለፈው ጨዋታ ያስፈልገን ነበር፣ እርሱ ተጋጣሚን ለማሸበርም የሚሆን በአንድ ለአንድ ግንኙነት ወቅት ተከላካዮችን የሚፈትን ተጫዋች ነው። ስለዚህም እርሱ በመመለሱ በጣም ደስተኞች ነን ሲሉ ሮበና አሞሪም ተናግሯል። አማድ ዲያሎ ለነገው ጨዋታ ዝግጁ እንደሆነ የሚታወቅ ጉዳይ ነው። ውድ የማንቸስተር ዩናይትድ ኢትዮፋንስ ተከታታዮች፣ በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። ፓራዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካሙን ሁሉ ተመኘው።